እስቲል ጠይቃቸው አሁን አንድ ሰው መጥቶ አንተ ውሻ ከሚለንና የኔ ውሻ ከሚለን መልሱልኝ ካንተ ውሻና ከኔ ውሻ የቱ ይሻላል አንተ ውሻ ስትባሉ ደስ ይላቸዋል የኔ ውሻ ስትባሉ ትሽኮረመማላቸዋል ትቅለሰለሳላቸው ግን ሁለቱም እኮ ውሻ ነው ውሻ ነው የተባለ ንግግሩ አንድ ሆኖ ሳለ የምንናገርበት መንገድ ንግግሩን የበለጠ ተሰሚ አድርገዋል። ዓለም ልሞ መገሰጽ ማለት ይሄ ነው። አንተ ትልቅ ሰው አይደለህ እንዴ የተማርክ አይደለህ እንዴ እንዴት ይሄ ይጠፋሃል ብሎ ተግሳጽ በጣም ጥሩ ነው። በህይወታችን አንዳንዴ ጭልም የሚልብን ጊዜ የለም አለ ዙሪያው ገደል የሚሆንብን ጊዜ አለ። ሁሉም የሚጨልምብን ጊዜ አለ። ሌሊት ማለት ግራ ቀኙ የሚጠፋብህ ጭልም የሚልብህ ሰዓት ነው። ሲጨልምብህ መሄድ ያለብህ ወደ ክርስቶስ ነው። ምክንያቱም በክርስቶስ ዘንድ ጨለማ አይጨልምም፤ እስመጽልመት እንይ ይጸልም ባህቤከ። ክርስቶስ ባለበት ስፍራ ጨለማ ጨለማ አይደለም። የጽድቅ ፀሐይ ክርስቶስ ሲያበራ የትኛውም ጨለማዎስ ብትሆን ያበራል። ሲኦል ውስጥም ብትሆን ክርስቶስ እስካለ ብርሃን ነው የሚሆነው። በሃይማኖታችሁ አትፈሩ፣ በማተባችሁ አትፈሩ። የምትሰሩበት ቦታ፣ የምትማሩበት ቦታ፣ የምትነግዱበት ቦታ ክርስትናችሁ እንዲታይ እማትፈልጉ ከሆነ ኒቆዲሞስ መጀመሪያ የነበረበት ችግር አለባችሁ ማለት። የመጀመሪያው ስቴጅ ላይ ነው ያላችሁት። ፈራ ተባለ ደፍሮ እኔ እንዲህ ነኝ ማለት አቃተው። ብዙዎቻችን እንደዚህ ነን እኮ። ነጠላቸውን ጥፍጥፍ አድርገው እኮ ቢሮ ከቢሮ ሲወጡ ቤተ ክርስቲያን ለመሄደው ለማለት የሚፈሩ ሴቶች አሉ። ቤተ ክርስቲያን ለመሳለም ጓደኞቹ ፊት የሚያፍር ኮ ጎረምሳል። ክርስቶስ በእኛ ሳያፍራውን እኛ በእሱ ልናፍር ነው እንዳናፍር ነው። የትምህርታችን ርዕስ የሚሆነው የኒቆዲሞስ ክርስትና የሚል ይሆናል። በዚህ ርዕስ ለጥቂት ደቂቃዎች የእግዚአብሔርን ቃል እንማራለን። የአባቶቻችን ለነቢያት፣ ለአባቶቻችን፣ ለሐዋርያት፣ ለሐዋርያውያን አበው ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ እሺ እግዚአብሔር እንዲያስተምረን ቅዱስ ፈቃድ ይሁንልን። የትምህርታችን ርዕስ ምንድን ነው? የኒቆዲሞስ ክርስትና በሚል ርዕስ እንማራለን። በዮሐንስ ወንጌል ምዕራፍ ሶስት ከቁጥር አንድ ላይ ያለው የወንጌል ክፍል እንዲህ ብሎ ይጀምራል። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ፣ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነህ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው ይላል። እንግዲህ አሁን ያነበብነው የወንጌል ክፍል እዚህ ጉባኤ ላይ ያላችሁ ሁላችሁም በህይወት ዘመናችሁ ለመጀመሪያ ጊዜ የሰማችሁት ወንጌል ይሄ ነው። ለመጀመሪያ ጊዜ ከኔ ጋር ናችሁ። ለመጀመሪያ ጊዜ ወደ ቤተ ክርስቲያን የመጣችሁት መቼ ነው? ለመጀመሪያ ጊዜ ቤተ ክርስቲያን የመጣችሁት መቼ ነው? ክርስትና ስንነሳ አይደለም ክርስትና ስንነሳ የሚነበበው የወንጌል ክፍል ይሄ ነው እና ትዝ ይላችሁ ምንም እንደው አሁን ስታስታውሱ በእርግጥ ጡት እየጠባችሁ የዛኔ ቢዚ ነበራችሁ። ግን ክርስትና ስንነሳ ህፃንም ሆነን ቢሆን ስጋችን ህፃን ቢሆን፣ ነፍሳችን ህፃን አይደለችም አይደለም። ስጋ ባይሰማ ማን ይሰማል? ነፍስ ይሰማል። ይህ የወንጌል ክፍል ሁላችን ስንጠመቅ ቅድስት ቤተክርስቲያናችን አንብባ ሀብተ ክርስትናን የመንፈስ ቅዱስ ልጅነትን የሰጠችን አሁን ያነበብነውን የወንጌል ክፍል በማንበብ ነው እና ኒቆዲሞስ በእኛ ክርስቲያና ህይወት ውስጥ ከወንጌል ጋር ስንተዋወቅ መጀመሪያ የሰማነው ድምፅ ነው፣ የመጀመሪያ ስም ነው። እንግዲህ ኒቆዲሞስን የምናገኘው በዮሐንስ ወንጌል ምዕራፍ ሶስት ላይ ነው። ለመጀመሪያ ጊዜ ስሙን የምናገኘው ከዮሐንስ ወንጌል ውጭም ሌላ ወንጌል ላይ ስሙን አናገኘውም። ኒቆዲሞስ የአይሁድ አለቃ ነበረ ብሎ ነው የሚጀምረው የዮሐንስ ወንጌል ምዕራፍ ሶስት ኒቆዲሞስ አለቅነቱ ስለ ሶስት ነገሮች ነው። የመጀመሪያው ኒቆዲሞስ በጣም ባለጸጋ ነበረ፣ ባለ ሀብት ነበረ፣ ብዙ ገንዘብ ያለው ሰው ነበር። ሁለተኛ፣ ትልቅ ሹመት ደግሞ ነበረው፤ የአይሁድ ሸንጎ የምክር ቤት አባል ነበረ። ሶስተኛ፣ በጣም የተማረ በዘመኑ የነበረውን ዘመኑ የወለደውን ትምህርት በደንብ የተማረ ምሁረ ኦሪት ነበረ። ስለዚህ ሹመቱ ስልጣኑ ማለት ነው። አንደኛ፣ ሁለተኛ ትምህርቱ፣ ሶስተኛ ሀብቱ አለቃ ያሰኘው በጣም ትልቅ ከፍ ያለ ሰው ነበር። ከእኔ ጋር ናችሁ? እነዚህ ሶስት ነገሮች ብዙ ጊዜ አብረው አይሆኑም አይደለም? ስልጣን ያላቸው ሰዎች ሀብት ሊኖራቸው ይችላል፣ ግን እውቀት አይኖራቸው። እውቀት ያላቸው ሰዎች ደግሞ ሀብት አይኖራቸው አይደለም? ብዙ ጊዜ አይገጥምም፣ አብረው አይሄዱም። ኒቆዲሞስ ግን ሶስቱን ነገሮች አስተባብሮ ያዘ። ትልቅ ሹም ነበረ። በሌሊት ወደ ኢየሱስ ሄደ ይላል በሌሊት ወደ ኢየሱስ ሄደ። በጣም ይገርማል። በሌሊት ወደ ኢየሱስ ሄደ የሚለው ቃል ምን ያሳየናል? ይህ ሰውዬ ባለስልጣን ነው። ባለስልጣኖች ሌሊት ሌሊት የት ነው የሚሄዱት? ባለ ጸጋ ነው። ባለጸጎች፣ ሀብት ያላቸው ሰዎች የት ነው የሚሄዱት? ሌሊት የት ነው የሚያሳልፉት? ወደ ጭፈራ ቤት ነው። ወደ መጠጥ ቤት ነው። ወደ ስካር ነው። ወደ ኃጢአት ነው። የተማሩ ሰዎች፣ እናውቃለን የሚሉ ሰዎች ሌሊቶቻቸው ወደ ክርስቶስ የሚሄዱበት አይደለም፣ ከክርስቶስ የሚጣሉበት ነው ሌሊታቸው። ኒቆዲሞስ ግን በሌሊት ወደ ኢየሱስ ሄዶ ነበረ ይላል። የመጀመሪያው ሰዓታት ቋሚ፣ የመጀመሪያው ማህሌት ቋሚ፣ ትጋሀ ሌሊት የሚያውቅ የሌሊቱን ግርማ ግርማ ሌሊቱን፣ ጸባ አጋንንቱን፣ ድምፃ አራዊቱን ሳይፈራ በሌሊት ወደ ክርስቶስ ይገሰግስ ነበር። ወደሱ የምንገሰግስበትን አይል ያድለን አምላካቸ። ስለዚህ ኒቆዲሞስ በሌሊት ወደ ኢየሱስ ሄዶ ነበር። ይሄ ትጋቱን ያሳያል። ለእኛ ደግሞ የሚሰጠን ትምህርት ምንድን ነው? በሌሊት ወደ ክርስቶስ መሄድ እንዳለብን ያሳያል። ልክ እንደ ኒቆዲሞስ ወደ ክርስቶስ በእግራችን መሄድ ብቻ አይደለም። ሌሊት ማለት ጨለማ ማለት ብቻ አይደለም። ክርስቲያኖች በሕይወታችን አንዳንዴ ጭልም የሚልብን ጊዜ የለም አለ። ዙሪያው ገደል የሚሆንብን ጊዜ አለ። ሁሉም የሚጨልምብን ጊዜ አለ። ሌሊት ማለት ግራ ቀኙ የሚጠፋብህ ጭልም የሚልብህ ሰዓት ነው። ሲጨልምብህ መሄድ ያለብህ ወደ ክርስቶስ ነው። ምክንያቱም በክርስቶስ ዘንድ ጨለማ አይጨልምም፤ እስመ ጽልመትኒ ኢይጸልም ባህቤከ። ክርስቶስ ባለበት ስፍራ ጨለማ ጨለማ አይደለም። የጽድቅ ፀሐይ ክርስቶስ ሲያበራ የትኛውም ጨለማ ውስጥ ብትሆን ያበራል ሲኦል ውስጥም ብትሆን ክርስቶስ እስካለ ብርሃን ነው የሚሆኑ እና ኒቆዲሞስ በሌሊት ወደ መድኃኒታችን ወደ ኢየሱስ ክርስቶስ ቀረበ ይላል ወደ እሱ እንድንቀርብ አምላካችን ይርዳን ቀረበና ምን አለው መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ ሰው በቀር አንተ የምታደርጋቸውን ተአምራት ሊያደርግ የሚችል ማንም የለም ስለዚህ ከእግዚአብሔር ተልከህ እንደመጣ እናውቃለን፣ አለው። ተመልከቱ እንግዲህ መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ ሁለት ላይ ከዚያ በፊት ተአምር ሲሰራ ነበረ። በቃና ዘገሊላ ውሃውን ወይን አድርጎ ነበረ። ከዚያም በጌርጌሴኖን ወርዶ ተአምር አድርጓል። ይህን ተአምር ሰምቷል። ኒቆዲሞስ ምን አለው? መምህር ሆይ አለው። የመጀመሪያው ንግግር መምህር ሆይ ነው። እሱ መምህር ነኝ ብሎ አልተኮፈሰም። ክርስቶስ ከናዝሬት ነው የመጣው ብሎ አልናቀው። መምህር ሆይ አለው። ከዛስ እግዚአብሔር ከአንተ ጋር እንደሆነ አንተ ምታደርገውን ታምራት እግዚአብሔር ከእርሱ ጋር ከሆነ በቀር ሊያደርግ የሚችል እንደሌለ ከእግዚአብሔር ተልከ እንደመጣን እናውቃለን አለ። ራሱን ብቻ አይደለም የወከለው ሌሎች አይሁድ ሹማምንትም እንደኔ አንተ በርግጥ ከእግዚአብሔር ተልከ እንደመጣ እናውቃለን ብሎ ለክርስቶስ መሰከረ። ጌታችን ምን ብሎ መለሰለት? እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አነው በጣም ይገርማችኋል። ጥያቄውና መልሱን ተመልከቱ። ኒቆዲሞስ ለክርስቶስ ሙገሳን ያቀረበለት መምህር ሆይ አንተ ምትሰራውን እግዚአብሔር ከረዳው በቀር እኮ ማንም አይሰራውም፣ አንተ እኮ ከእግዚአብሔር የተላክ መምህር ነህ ብሎ መምህሩን አመሰገነ፣ አወደሰ። ክርስቶስ ግን ምን አለው? መምህርን በማወደስ አይደለም የምትድነው አለ። እኔን በማመስገን አይደለም የምትድነው። ሰው ዳግመኛ ከዋህ ነው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም። አለው። በጣም ይገርማል። ካልተጠመቀ በቀር ማለት ነው በኋላ ትርጉም። ይህንን ሲለው ኒቆዲሞስ በጣም ገረመው። ምን ማለቱ ነው? ከዛ ጠየቀ። ይህ እንዴት ሊሆን ይችላል? ሰው ዳግመኛ ወደ እናቱ ማኅፀን ገብቶ ተመልሶ ሊወለድ ይችላልን? ብሎ ጠየቀ። ክርስቶስ መለሰለት፣ እውነት እውነት እልሃለሁ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም አለ። ከምንና ከምን ከውሃና ከመንፈስ አለ። ምን ማለት ነው? ከውሃና ከመንፈስ ምስጢረ ጥምቀትን ነው የሚያሳየው። አባቶቻችን ክርስትና ሲያነሱን በሚጸልዩ ጸሎት ለመጠመቅ የተዘጋጀው ውሃ ወደ ማየገቦ ይለወጣል፣ ወደ ክርስቶስ ከጎኑ ወደ ፈሰሰው ደም ይለወጣል፣ ውሃ ይለወጣል። የጎኑን ውሃ ተጠምቀን የጎኑን ደም ጠጥተን ነው ክርስቲያን የሆን ነው። ስለዚህ ጸሎት ተደርጎበት ውሃው ወደ ማየገቦ ይቀየራል። ውሃና መንፈስ ናቸው ለእኛ መወለድ ምክንያት የሆኑት። ሰው ከውሃና ከመንፈስ አባቶቻችን ይላሉ ከአብራከ መንፈስ ቅዱስ ከማህፀነ ዮርዳኖስ እንደ ባልና እንደ ሚስት አንድ ጻልሽ ልጅ ሲወለድ ከአባቱ አብራክ ከእናቱ ማህፀን ነው የሚወለደው። እንደ አብራክ መንፈስ ቅዱስ እንደ ማህፀን ደግሞ ዮርዳኖስን አድርጋ ቤተ ክርስቲያን ጥምቀትን ዳግም ልደት ትላለች። ስለዚህ ሰው ዳግመኛ ካልተወለደ ወይም ካልተጠመቀ በቀር የእግዚአብሔር መንግስት አይወርስም፣ አለው። በጣም ይገርማል። ኒቆዲሞስ አለቃ ነው፣ ባለስልጣን ነው፣ ባለ ሀብት ነው ብያቸዋል። ወደ ጌታ ሲመጣ ግን ባለ ሀብት መሆኑ ቀረና ገና አልተወለድክም አለው ክርስቶስ። ገና ልትወለድ ያስፈልጋል አለው አስተነፈሰው። ወደ ጌታ የሚመጡ ሰዎች ተኮፍሰው መጥተው ተንፍሰው ነው የሚሄዱት። ደረጃቸውን አውቀው ነው የሚሄዱት። ባለ ስልጣን ነኝ፣ ምሁር ነኝ፣ ባለ ገንዘብ ነኝ ብትል፣ ክርስቶስ ፊት ግን ስንመጣ ምንም ነህ በዛ ላይ ኒቆዲሞስ በሌሊት የመጣው ዝም ብሎ ለመማር ብቻ አይደለም። በዛን ጊዜ ከክርስቶስ ተማሪ ሆኖ የታየ ሰው ሕይወቱ ላይ አደጋ ይጣልበት ነበር። በተለይ የሸንጎ አባል ከሆነ፣ የምክር ቤት አባል ከሆነ ከምክር ቤት ሊባረር ይችላል። ስለዚህ ሌሊት ያስመጣው የመጀመሪያው ምክንያት ፈርቶ ነው። የክርስቶስ ተማሪ ሆኖ መታየት አልፈለገም ነበር። ተመልከቱ ይፈራ ነበረ። ሁለተኛ ገና እስካሁን አልተማረም፣ እንዴ ከጌታ እግር ስር ቁጭ ብሎ ይማራል? ከ30 ዓመት ጎልማሳ ከክርስቶስ እንዴት ይማራል? ስንት ነገር ያውቃል ብለን ስንገምት ብለው እንዳይንቁት ተከብሮ ያደርጋል። ደንቆሮ ይላሉ አባቶቻችን። ሰው ሲከበር እኮ ይደነቁራል። ትምህርት መማራ ያምሮ። በዚህ ምክንያት ኒቆዲሞስ በሌሊት መጣ እና ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም አለ። ይህ ጊዜ ኒቆዲሞስ ምን አለመሰላችሁ? ይህ እንዴት ሊሆን ይችላል? ኒቆዲሞስ ስንት ጥያቄ ጠየቀ? ሁለት ጥያቄ ጠየቀ። መጀመሪያ እንዴት ሰው ወደ እናቱ ማጸን ሊመለስ ይችላል? ለእሱ መለሰለት፣ እኔ ወደ እናት ማጸን ተመለስ አላልኩህም ከውሃና ከመንፈስ ነው የምትወለደው አለው። ሁለተኛ ጥያቄ ጠየቀ። ምንድነው ጥያቄው? ይህ እንዴት ሊሆን ይችላል? የመጀመሪያው ጥያቄ መረጃ ከማጣት እውቀት ከማጣት የተጠየቀ ጥያቄ ነው። ክርስቶስ መለሰለት። ሁለተኛው ጥያቄ ግን የጥርጣሬ ጥያቄ ነው፣ የክርክር ጥያቄ ነው። እንዴት ሊሆን ይችላላል። እግዚአብሔር እውቀት አጥሮን የምንጠይቀውን ጥያቄ ይቀበለናል። እምነት አጥሮን የምንጠይቀውን ጥያቄ ግን ያዝንብናል፣ ይቀየመናል። እየተነገረ እንዴት አትሰማም? እየነገርኩ አይደል ወይ? ለዚህ ነው እኮ እመቤታችንን ስናመሰግናት እንደ ዘካርያስ ሳትጠራጠሪ፣ እንደ ኒቆዲሞስ ሳትከራከሪ ያመንሽ ኒቆዲሞስ ክርክርን የገባው ከክርስቶስ ጋር ይህን ጊዜ ምን አለው፣ አንተ የአይሁድ መምህር ስትሆን ይህንን አታውቅም አለው። አባቶቻችን ይላሉ፣ አለም ልሞ ገሰጸው ይላሉ። አንተ የአይሁድ መምህር ስትሆን ይህንን አታውቅም እንዲህ አለው። አለም ልሞ መገሰጽ ማለት ክብሩን ጠብቆ መገሰጽ ማለት ነው። እየሰማች አሁን እኛ ብዙ ጊዜ ሰዎችን ስንገስጽ ክብሩን ጠብቀን አንገስጽ። ይህንን አታውቅም እንዴ? ምንለው፣ በቀጥታ እሱ ምን አለው? አንተ የአይሁድ ምን ስትሆን ከእኔ ጋር እስቲል ጠይቃቸው። አሁን አንድ ሰው መጥቶ አንተ ውሻ ከሚለንና ና የእኔ ውሻ ከሚለን መልሱልኝ፣ ከአንተ ውሻና ከኔ ውሻ የት ይሻላል? አንተ ውሻ ስትባሉ ደስ ይላቸዋል። የእኔ ውሻ ስትባሉስ፣ ትሽኮረመማላችሁ፣ ትቅለሰለሳላችሁ። ግን ሁለቱም እኮ ውሻ ነው። ውሻ ነው የተባለ ንግግሩ አንድ ሆኖ ሳለ የምንናገርበት መንገድ ንግግሩን የበለጠ ተሰሚ አድርገዋል። አለም ልሞ መገሰጽ ማለት ነው። አንተ ትልቅ ሰው አይደለህ እንዴ? የተማርክ አይደለህ እንዴ? እንዴት ይሄ ይጠፋሃል ብሎ ተግሳጽ በጣም ጥሩ ነው። ክርስቶስ የማያስተምረን የለም እኮ አክብሮ። አንተ የአይሁድ መምህር ስትሆን የእስራኤል መምህር ስትሆን እንዴት ይህችን ነገር አታውቅም አለው ክርስቶስ። ከዚያ ምን አለ? ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ምንድን ነው? መንፈስ ነው። ከመንፈስ ትወለዳላችሁ ስላልኩ አታድንቅ ማለት የምትወለዱ ልደት የስጋ ልደት አይደለም መንፈሳዊ ልደት ነው። ነፋስ ከየት እንደሚመጣ ወዴት እንደሚሄድ አይታወቅም። መንፈስ ቅዱስም ከየት መጥቶ ሕፃኑ ላይ እንደሚያድር ሲጠመቅ፣ ተጠምቆ ልጅነት መቼ እንደሚሰጠው አይታወቅም። ይሄ የመንፈስ ቅዱስ ስራ ነው ብሎ ኒቆዲሞስን በሌሊት አፍሮ ወደ ክርስቶስ የመጣውን ተማሪ አስተማረው። የኒቆዲሞስን እድል ለሁላችን ያድለን። ይሄ የመጀመሪያው ኒቆዲሞስ ክርስትና ሲጀምር የተከሰተ ታሪክ ነው። ኒቆዲሞስን የዮሐንስ ወንጌል ላይ ግን የምናገኘው ሶስት ቦታ ነው፣ ሶስት ቦታ ነው። ለሁለተኛ ጊዜ ኒቆዲሞስን የምናገኘው የዮሐንስ ወንጌል ምዕራፍ ሰባት ላይ ዮሐንስ ወንጌል ምዕራፍ ሰባት ላይ አንድ ነገር ተከሰተ። ክርስቶስ ሲያስተምር ሰዎች በትምህርቱ በጣም በጣም ከመደሰታቸው ብዛት በዋለበት እየዋሉ ባደረበት እያደሩ ቃሉን ይሰማሉ። እና ክርስቶስ ሲያስተምር፣ ሰው የበዛ የበዛ የበዛ የጌታ ተከታዮች ብዙ እየሆኑ መጡ። ጸሐፍት ፈሪሳይ እንደሳላላቸው ይሄ ነገር ያሰጋናል አሉ። መጨረሻ ሁለት ወታደሮች ሮማውያን ጠሩና ደና ጉልበት ያላቸው እንደው ጠብደል ጠብደሎቹ ጠሩና ሂዱና የናዝሬቱን ኢየሱስን አስራችሁ ይዛችሁልን ኑ አሏቸው። እሺ ብለው እነዚህ ሁለት ወታደሮች ክርስቶስን ሊይዙ ጉዞ ጀመሩ። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ከዛ ሁለት ወታደሮች ጌታ ሊይዙ ሲሄዱ ልክ እንደዚህ ጉባኤ ክርስቶስ ሕዝቡን ሰብስቦ እያስተማረ ነው እያስተማረ ነው። ወታደሮቹ ቆይ ትምህርቱን ይጨርስና ትምህርቱን ጨርሶ ሲወርድ እናስረዋለን ብለው ቁጭ እንበል ብለው ቁጭ አሉ። እያስተማረ ያለው ማን ነው? የኛን የኃጢያተኞቹን ትምህርት እኮ ቁጭ ብላችሁ ትሰማላችሁ? የክርስቶስ ትምህርት እንዴት አይነት ነው? የሱን ድምፅ መስማት ብንችል ደስ አይላችሁ? ብፁዕ ቅዱስ አቡነ ሺኖዳ ምነው ዛሬ አገሩን ያጥለቀለቀው የድምፅ መቅረጫ መሳሪያ ጌታ በነበረ ጊዜ ኖሮ በኖረ ኖሮ፣ ይላሉ። ምነው ድምፁን በሰማነው ነው ተቀርጾ በቀረ ኖሮ። አስባችሁታል? የጌታን ድምፅ ብንሰማው፣ የሱ ድምፅ እኮ ይሰራል። አልአዛር አልአዛር ውጣ ሲል፣ ሙቱ ከመቃብር ምን ይላል? ይወጣል። አቤት ድምፁን ስንት በሽተኛ ፈውሰንበት ነበር እያሰማን? እና ቁጭ ብለው የጌታን ትምህርት ህዝቡ ሲማር ሁለቱ ወታደሮችም አብረው ቁጭ ብለው ሲማሩ ትምህርቱ መስጧቸው ቁጭ ብለው ደስ ብሏቸው ትምህርቱ ጨረሱና ትምህርቱ ሲያልቅ ረስተውት ወደ ቤታቸው ሄዱም የመጡት ምን ሊያረጉ ነበር ክርስቶስን ሊያስሩት ክርስቶስ ሊያስሩት የመጡትን ሰዎች በትምህርቱ ጣዕም የሚያስረሳ ሰው ትምህርት ነው የሚያስተምረው ጌታ ይገርማችኋል ወታደሮቹ ተመለሱ ወደ ጸሐፍት ፈሪሳያ የታላሏቸው ምኑ አሉ እንዴ አስራችሁ አስራቹን አልተባላችሁም ተባላችሁ ወይ የታለ ያዛችሁታል እረኛ እስከ ዛሬ እንዲህ ያስተማረ ሰው አይተን አናውቅም፣ አሉ አናውቅም እንዲህ ያለ ትምህርት ሰምተን አናውቅም አሉ። መሰከሩለት። ይህን ጊዜ ጸሐፍት ፈሪሳን ተበሳችሁ ምን አሉ መሰላችሁ? እናንተ ወታደሮች ስለሆናችሁ ነው፣ ምንም ስለማታውቁ እውቀት ስለሌላችሁ ነው። የተማረ ሰው ብትሆኑ ኖሮ የእሱን ትምህርት አትማሩም ነበር። እስቲ አንድ የተማረ ሰው ቁጭ ብሎ የእሱን ትምህርት ሲማር አይታችሁ ታውቃላችሁ? ያሉ አንድ የተማረ ሰው እስቲ የእሱ ተማሪ ያለው ያሉ፣ አለ የለም ማ ኒቆዲሞስ ይሄ ወሬ ሲወራ ኒቆዲሞስ እዛ ቆሞ ይሰማል። እስቲ አንድ የተማረ ሰው ቁጭ ብሎ የጌታን ትምህርት ተምሯል ሲሉ ኒቆዲሞስ እዛ ቁጭ ብሏል። ኧረ እኔ ያለው ሄጄ እኮ በሌሊት ተምሬ ያለው እንዳይል ያስሩታል፣ ነገር ይመጣል። ዝም እንዳይል ደግሞ ቆጨው። እንዴት ያለ ነገር ነው! ተጨነቀ። ዝም እንዳይል የተማረው ትምህርት ቆጨው። ያንን ሁሉ ገ ነግሮት፣ በሌሊት ስለ ጥምቀት አስተምሮት እንዴት ዝም ይበል? እንዳይናገር ደግሞ የሚመጣበትን ያውቃል። ከዚያ ምን አለ? ሄደው ተምረው የክርስቶስን ትምህርት ሰምተው የመጡት ሁለት ወታደሮች ናቸው። አይደለም እኛ ሄደን አልሰማንም። ባልሰማነው ነገር መፍረድ እንችላለን ወይ? ህጉ እኮ አይፈቅድም አለ ኒቆዲሞ ብልጥ አደለም? ቢያንስ እንደው ቢያንስ ዋናውን ባያነሳ ትንሽ ስብሰባው መረበሽም ጥሩ ነገር ነው አደለም? ይሄ ምን ማለት መሰላችሁ? በሃይማኖታችሁ አትፈሩ፣ በማተባችሁ አትፈሩ። የምትሰሩበት ቦታ፣ እምትማሩበት ቦታ፣ የምትነግዱበት ቦታ ክርስትናችሁ እንዲታይ እማትፈልጉ ከሆነ ኒቆዲሞስ መጀመሪያ የነበረበት ችግር አለባችሁ ማለት። የመጀመሪያው ስቴጅ ላይ ነው ያላችሁት ማለት። ፈራ ተባለ ደፍሮ እኔ እንዲህ ነኝ ማለት አቃተው። ብዙዎቻችን እንደዚህ ነን እኮ። ነጠላቸውን እጥፍጥፍ አድርገው እኮ ቢሮ ከቢሮ ሲወጡ ቤተ ክርስቲያን የሚሄደው ለማለት የሚፈሩ ሴቶች አሉ። ቤተ ክርስቲያን ለመሳለም ጓደኞቹ ፊት የሚያፍር እኮ ጎረምሳል። ክርስቶስ በእኛ ሳያፍራውን እኛ በእሱ ልናፍር ነው እንዳናፍር በሆነ እና ኒቆዲሞስ ፈራ ተባ ብሎ እንዴ ህጋችን እኮ ሳያጣሩ መፍረድ አይፈቅድም አለ ይህን ጊዜ አይሁድ አንተ እኮ ስላልተማርክ ነው ሊሉት አልቻሉ አንተ አልተማርክም ሊሉት አልቻሉ ምክንያቱም ኒቆዲሞስ ምን ያለ ሰው ነው የተማረ ሰው ነው በቃ እንመርምር እስቲ ነቢይ ኬት እንደሚነሳ መጽሐፍ መንብር ብለው ተበተኑ ወደ የቤታቸው ይላል ይሄ ሁለተኛው የኒቆዲሞስ ክርስትና ደረጃ ነው የመጀመሪያው ፍርሃቱ ነው ሁለተኛው ፈራ ተባ ያለበት ነው ሶስተኛውን ልንገራችሁ እናበቃለሁ። ኒቆዲሞስን ለሶስተኛ ጊዜ የምናገኘው በዮሐንስ ወንጌል ምዕራፍ 19 ላይ ነው። በዮሐንስ ወንጌል ምዕራፍ 19 ላይ ኒቆዲሞስ እንደ መጀመሪያው ቀን በሌሊት ፈርቶ ክርስትናውን በድብቅ ላድርግ ሳይል፣ እንደ ሁለተኛው ቀን ፈራተባ ሳይል በአደባባይ ክርስትናውን የገለጸበት ቀን በአደባባይ መቼ ነው ካላችሁ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ በሞተበት ዕለት ዓርብ ዕለት፣ ታስታውሱ ከሆነ ዓርብ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ዘጠኝ ሰዓት ላይ ነፍሱን ሰጠ። ልክ እንደ ሞተ አይሁድ ሐሳባቸው ምን እንደሆነ ታውቃላችሁ? መሰቀሉ ሳይበቃ የገሃነም ሸለቆ የሚባል አለ፣ ቆሻሻ መጣያ ቦታ፣ ሥጋው እዛ እንዲጣል ነው የፈለጉት። እንዲቀበር አልፈለጉም፣ ማዋረድ ስለፈለጉ ማለት የሚቀብረው እንዲጠፋ ይኸው መሲህ ቢሆን ኖሮ በእውነት እሱ ክርስቶስ ቢሆን ኖሮ እንዴት ሥጋው እንዲተልከስክሱ ይወድቅ ነበር ለማለት እንዲያመቻቸው። ልክ ክርስቶስ ሲሞት ግን ሁለት የአይሁድ ሸንጎ አባላት ወደ ጲላጦስ ሄደው የኢየሱስን ሥጋ ለመኑ ይላል። እስኪ በሉ የኢየሱስን ሥጋ ለመኑ ማናማ? ዮሴፍና ኒቆዲሞስ ናቸው። ኒቆዲሞስ ጌታ በሞተበት ዕለት በትክክል እምነቱን ገለጸ። በጣም የሚገርማችሁ ጌታ እኮ ሞቷል፣ አያዩ ይታዘበኛል ላይል ሞቷል። በሞተበት እለት፣ ወዳጅ ባጣበት እለት፣ ደቀ መዛሙርቱ ሁሉ ጥለውት በሸሹበት እለት፣ ከዮሐንስ በስተቀር ብቻውን በሆነበት እለት፣ በአደባባይ በተሰቀለ ጊዜ ስጋውን ለመለመን ወደ ጲላጦስ ሄደ ይላል። እዚህ ላይ ለእኛ ትልቅ ትምህርት ነው። የኢየሱስን ስጋ ዮሴፍና ኒቆዲሞስ ሄደው ጲላጦስን የኢየሱስን ስጋ ለመኑት ይላል። ትልቅ ጸሎት ነው። በእውነት አሁን እኛ ላለመቁረብ ከምናቀርባቸው ምክንያት አንዱ ንስሐ አባቴ ጥሩ አይደሉም፣ በደንብ አይዙኝም፣ አይንከባከቡኝም፣ ፊታቸውን አጠቆሩብኝ፣ እንዲህ አርግ ያሉኝ፣ እንዲህ አታርግ አሉኝ እያለ ከንስሐ የሚርቅ ሰው አለ። መለማመጥ አለ የማይፈልግ ማለት፣ ለክርስቶስ ስጋና ደም አይደለም፣ ካህን ቀርቶ ጲላጦስም ይለመናል። ለመኑት፣ እባክህ የኢየሱስን ስጋ ስጣን አሉት። ጲላጦስ ምን አለመሰላችሁ? ከመቼው ሞተ አለ ይላል ምን ማለት ነው መስቀል ላይ ተሰቅሎ በሶስት ሰዓት የሞተ ሰው የለም ምክንያቱም መስቀል ላይ መሰቀል አይገልም እኮ በራሱ ክርስቶስ እኮ መሰቀሉ አይደለም የገደለው ከዚያ በፊት ስድስት ሺህ ስድስት መቶ ስልሳ ስድስት ጊዜ ምን ብሏል ተገርፏል ደክሟል ስለዚህ መስቀል ላይ በቀረችው ሰዓት ስቃይ የተቀበለባት ሰዓት ነች ፍቅሩን የገለጸ የሚገርማችሁ ስለኛ ያን ሁሉ ስቃይ ተቀብሎ ሲቸነክሩት እንኳን አምጥተው ጠጅ ያጠጣሉ ሮማውያን የሚቸነክሩት ሰው ትንሽ እንደው ቁስሉ እንዳይሰማው ጠጅ አጠጥተው ትንሽ ሰክሮ ደንዝዞ ህመሙ ሳይሰማው እንዲያልፍ ማለት ክርስቶስ ግን ጠጅ ሲያመጡለት ተፋው ነው የሚለው ስለኛ የሚቀበለውን መከራ በምንም መቀነስ አልፈለገም ሁሉን ህመም ታሟል ከራስ ጸጉር እስከ እግር ጥፍሩ ድረስ ስለ መተላለፋችን ቆሰለ ስለ በደላችን ታመመ በእርሱ ቁስል እኛ ቁስል አሁን እንዴት ይፈውሳል ቁስል እኮ ሲነካህ ይጋባባላል የክርስቶስ ቁስል ግን የሚፈውስ ቁስል ነው የሚፈውስ ህመም ነው ታሞ ማዳን የሚችል ቁስልማ እና ዮሴፍና ኒቆዲሞስ ቀርበው ጲላጦስን ስጠን አሉት። ጲላጦስ ደብዳቤ ጽፎ ውሰዱሽ ያላቸው ዮሴፍና ኒቆዲሞስ ክርስቶስን ከመስቀል አወረዱት። አይሁድ እየገላመጧቸው፣ ጻፍት ፈሪሳያን እያዩቸው ስልጣናችን ገደል ይግባ ብለው ማለት ነው። ኒቆዲሞስ ፈራተባ ማለቱን አቆመ። ክርስትናውን በአደባባይ ገለጸ። ሄዶ ከመስቀል ላይ ክርስቶስን አወረደው። አስተኝተው በግራው እና በቀኙ ቆመው እያለቀሱ ገነዙት። ደከም ከኑ መጽኔ ሆሙ ለድኩማን ደካሞችን የምታጸናቸው ሆይ ደከምክን። ሞት ከኑ መንሴ ሆሙ ለሙታን ሙታንን የምታስነሳ ሆይ አንተ ሞት ክን እያሉ እያለቀሱ መገነዝ ጀመሩ። ይህን ጊዜ መላእክቱን ልኮ ነገራቸው። እንዴት እንደ ሩቅ ብእሲ እንደ ፍጡር እያለቀሳችሁ ትገንዙኛላችሁ? እያመሰገናችሁ ነው እንጂ ብሎ በመላእክቱ አስነገራቸው። ይህን ጊዜ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት፣ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው የማይሞት እያሉ እየተንቀጠቀጡ ገነዙት። ክርስቶስን መገነዝ እንዴት አይነት ክብር ነው! ቅዱስ ኤፍሬም ሶርያዊ ዮሴፍና ኒቆዲሞስን ይጠይቃቸዋል። እንዴት ችላችሁ ገነዛችሁት? እንዴት አስቻላችሁ? አይንን የሚያበራውን አምላክ አይኑን እንዴት ከደናችሁት? ሽባ የሚፈውሰውን አምላክ እጆቹን እግሮቹን እንዴት አሰራችሁ? የታሰረውን የሚፈታውን ጌታ እንዴት አድርጋችሁ ፈታችሁት አሰራችሁት? ይላል እና ዮሴፍና ኒቆዲሞስ በክብር ገነዙት። ቤተ ክርስቲያናችን የዮሴፍና ኒቆዲሞስን ክብር በደንብ ተረድታለች። አሁን ቤተ ክርስቲያን ስትሳለሙ መጀመሪያ ወድቃችሁ መሬቱን ትስማላችሁ አይደል? ከዛ ግራውንና ቀኙን መሬቱን ስንስም መቃብሩን ነው እየተሳለምን ያለ ነው። ግራና ቀኙን ስንስም ዮሴፍና ኒቆዲሞስን ነው የምናስታውሰው። አባቶቻችን ቅዳሴ ላይ ሲቀድሱ ንፍቁ ካህንና ሰራዩ ካህን ጸሎት ሲያደርጉ ምንድን ነው የሚለው? ሰራዩ ካህን ዋናው ካህን ምንድን ነው የሚለው? ጌታ ሆይ፣ ይህ እኔንና ይህን አብሮኝ የሚቀድሰውን ካህን ሥጋህን እንደ ገነዙ እንደ ዮሴፍና እንደ ኒቆዲሞስ አድርገን ይላል። የህማማት ቀን ደግሞ ብትገቡ ቤተ መቅደስ ታያላችሁ ተአምር የክርስቶስን ልክ እንደተገነዘ ሆኖ ሁለት ካህናት ይዘው 41 ጊዜ እየተዞረ ግዚኦታ እየተባለ እነሱ የተሰማቸው እንዲሰማን የሚያደርግ ጸሎት አለ። የትንሣኤ ሰሞን ደግሞ ገና ቅዳሴ ስንጀምር ሀሌሉያ ዮሴፍ ዮሴፍ ኒቆዲሞስ ገነዝዎ ለኢየሱስ ዮሴፍና ኒቆዲሞስ ኢየሱስን ምን አሉት? ገነዙት እያልን ነው ቅዳሴ የምንጀምረው። ራሱ ክርስቶስን መገነዝ እንዴት ያለ ክብር ነው። ክርስቶስን መገነዝ ትፈልጋላችሁ? ይላል ቅዱስ ኤፍሬም ሶርያዊ ኤፍሬም ሶሪያዊ ይገርማችኋል፣ መገነዝ ይፈልግ ነበር። እና ምን ያደርጋል መሰላችሁ? በጠዋት ይነሳና፣ ማን ነው፣ በማታ ይወጣና ሌሊቱን ሙሉ ጎዳና ተዳዳሪዎች ነዳያንን በተኙበት ይፈልጋል። ከመሀላቸው የሞተ ካገኘ ደስ ይለዋል፣ ይገንዘዋል። ሲመለስ ፊቱ በርቶ ይመለሳል። ምነው፣ ምን አግኝተነው የተደሰትከው ሲሉት ክርስቶስን አግኝቼ ገነዝኩት ይላል። ደሃን ማብላት ክርስቶስን ማብላት ከሆነ ደሃን መገነዝ ማን መገነዝ ነው? ክርስቶስን መገነዝ። ስለዚህ ኒቆዲሞስ በቤተ ክርስቲያናችን እጅግ ትልቅ ክብር ያለው ቅዱስ ነው። ቀስ እያለ በፍርሃት የጀመረ ክርስትና ከዛ ፈራ ተባ ወደ ማለት፣ ከዚያ ደግሞ በአደባባይ ስለ ክርስቶስ ወደ መመስከር። ሰማይትነት እኮ ነኝ፣ ሰማይትነት ነው። ከዚህ በላይ ምን ሰማይትነት አለ? እና ክርስትናችን የምንሞትለት መከራ የምንቀበልለት። ልታምኑ ብቻ አደለም የተጠራችሁት፣ እንደነ ቅዱስ አግናጢዎስ ልታምኑ ብቻ ሳይሆን መከራን ምን ልትሉ ልትቀበሉ ነው። ክርስቶስ ይቺ ጽዋ ከእኔ ትለፍ ብሎ ለሁላችን ያስተላለፈው መከራውን ነው። ከእኔ ትተላለፍ ከእኔ ወደ ቀጣዩ ትውልድ ትሂድ ብሏል። ስለዚህ ክርስቶስን የጠሉ ሁሉ ክርስቲያኖችን ይጠላሉ። በዓለም ሳላችሁ መከራ አለባችሁ፣ እውነት እላችኋለሁ እኔ ዓለምን አሸንፌዋለሁ ብሏልና። ኒቆዲሞስ በዛሬ እለት የምናስበው ታላቅ ቅዱስ ነው። በረከቱን ያሳድርብን፣ የሰማነውን በልቡናችን ያሳድርብን።